የተከበራችሁ የትምህርት ቤቱ ርዕሳነ መምህራን፣ የተከበራችሁ የወረዳ አመራሮች፣ የተከበራችሁ የትምህርት ቤቱ መምህራንና የበዓሉ ታዳሚዎች ህፃናት፣ በመጀመሪያ ለሻወራ አንደኛ ደረጃ ትምህርት ቤት ይህንን በዓል በዚህ ቦታ እንድናከብር ስለፈቀዳችሁልን በመጀመሪያ ሰላምታችን እናቀርባለን፣ እናመሰግናለን። በመቀጠል በዓለም አቀፍ ለሰላሳ ስድስተኛ ጊዜ በሀገር አቀፍ ለሀያኛ ጊዜ የሚከበር በዓል ሲሆን ይህን መፈክሩ የህፃናት ጥበቃና የመጫወቻ መብት ለሁሉም ህፃናት በሚል መሪ ቃል የሚከበር ይሆናል። ይህ በዓል ከአሁኑ ሰዓት ጀምሮ የተከፈተ መሆኑንን አበስራለሁ። አመሰግናለሁ። የዓለም የህፃናት ቀን ለምን ይከበራል? ይላል መግቢያችን። የሰው ልጅ በዚህች ዓለም ሲኖር ተፈጥሯዊና ሰብአዊ መብቶች ሊከበሩለት የሚገባ መሆኑ የሚታወቅ ጉዳይ ነው። ይህ በመሆኑ ማንኛውም ሰው ምንም አይነት የዘር፣ የቀለም፣ የጾታ፣ የሃይማኖት፣ የፖለቲካ፣ ወይም የሌላ አመለካከት ዜግነት፣ አሊያም የብሔር፣ የንብረት፣ የወሊድ፣ ወይም ደግሞ በየትኛውም አይነት መልኩ የማህበራዊ ኑሮ ደረጃ በመበላለጥ ሊደረግበት እንደማይገባ በዓለም አቀፍ ሰብዓዊ መብቶች ስምምነቶች ላይ በግልጽ ተደንግጓል። 1989 ኖቬምበር ወይም ሂዳር ሀያ የህጻናትን መብቶች ኮንቬንሽን ያጸደቀበት ቀን መሰረት በማድረግ እለቱ በየአመቱ የህፃናት ቀን ተብሎ እንዲከበር ተደንግጓል። የህፃናት መሰረታዊ መብቶች ወይም መርሆች አሉ። በተባበሩት መንግስታት መብት ስምምነት የህፃናት መብቶችን በአራት ከፍሎ አስቀምጧቸዋል። እነሱ የመኖር መብት፣ የጥበቃ መብት። ህጻናት የመኖር መብት አላቸው። ህፃናት የጥበቃ መብት የማግኘት አለባቸው። ለምስ የእድገት መብት የማደግ መብት አላቸው። ህጻናት እኔ አለም ቀን እባላለሁ። ከትምህርት ጽህፈት ቤት ነው የመጣሁት እና ከህጻናት ቀን ጋር ተያይዞ የተወሰነ መግለጫዎችን እንዳደርግ ነው። ፓነል ውይይት አለው ብዙ መግለጫ አልሰጥም። የተሰማ ነው መ የህፃናት ጥበቃና የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት ነው። የህፃናት ጥበቃ አለ። የመጫወት መብት አላችሁ። ለማን? ለሁሉም ህፃናት ጥበቃን አስመልክቶ እናንተ ከተለያዩ አደጋዎች ስትጠበቁ የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት የሚል መሪ ቃል ይዞ ነው የዘንድሮ በዓል የሚከበረው በኢትዮጵያ ደረጃ። በአለም አቀፍ ደረጃ ለብዙ ለበርካታ አመታት ተከብሯል። በኢትዮጵያም እንደዚሁ የህፃናት መብት ኮሚሽን የህፃናትንም መብት ረገጣን ተጽዕኖ እንዳይደረግባቸው የህፃናት መብት ኮሚሽን የሚባል ተቋቁሞ ሰነድ ተዘጋጅቶለት ህፃናት ከተለያዩ ጫናዎች ጉዳቶች እንዲጠበቁ የህፃናት መብት ኮሚሽን ተዘጋጅቶ የህፃናት መብት በየጊዜው ይከበራል። በትምህርት ቤት ደረጃም እንዲሁ እንዲከበር ከእናንተ ጋር ዛሬ ተገናኝተናል ማለት ነው። እንግዲህ ህፃናት አብዛኛው ህፃናት በትምህርት ቤት ነው ያላችሁ። ትምህርት ቤት የሚመጣው የተለያየ ባህል ይዞ የተለያየ ሃይማኖት ይዞ የተለያየ አመለካከት ይዞ በጾታ ልዩነት ሳይኖራችሁ በአንድ ክላስ በመከባበር እና በመደማመጥ እንድትማሩ መብታችሁ ተጠብቆ እንድትማሩ ሁሌም ጥረት ይደረጋል። አሁን ካለው ሁኔታ አንጻር እንደምታዩት እኛ በተወሶ ትምህርት ቤት ነው ያለነ ስትሉት የነበረው ቅድም የስፖርት ማዘውተሪያ፣ የፍታሮች መጫወቻ ያለ ማድረግ ደግሞ የተለያየ ምቹ ሁኔታዎች ስላልተፈጠሩ ነው እንጂ

መብት አካላዊ፣ ለልቦናዊ፣ ማህበራዊ እድገት የመደገፍ መሰረታዊ መብት ነው። ሀ እውነት፣ ለ ሐሰት። በትክክል ተመልሷል። አዳምጠኝ። የመጫወት መብት የመደገፍ ሁለንተናዊ ያለበት አካል ማን ነው? የመጫወት መብት

ሌሎቹ ተማሪዎችን ኮ ይ ነገር በትልቁ እንዲገነዘቡ ፀጥታ መኖር ነበረበት፣ ግን አሁን ደግሞ ለወደፊቱ የዛሬው የመጀመሪያ ቀን ነው። ቢያንስ እንደዚህ እያደረጋቸው እነዚህ ልጆች ደግሞ የዚህ ደረጃ የደረሱ ልጆች ደግሞ ከዚህ በላይ መስራት ይችላሉ። የምናያቸው ነገሮች በሙሉ ሰርቷቸው ማለት ይቻላል። ስለዚህ እናንተ ድጋፍ አይለይ ነው። ቢያንስ ነገር ሲሆን ደግሞ፣ ለመምህራን አጠቃላይ ለትምህርት ቤቱ መጀመሪያ ኦሪየንትድ ሆኖ ሲያበቃ ል በደንብ በኤግዚቢሽን መልኩ ይሄ እኮ ቀላል ነገር አይደለም። በጣም ብዙ ነገር ነው። አስተማሪ ነገር ነው። በልጆች አቅም እንግዲህ አንድ ወርን ያል ስራ አንድ ወርን ያል መብጀት ማለት በቃ ማንኛውም ሰው ነገር በውጭ

መማር ማስተማሩ ሊቆም ይችላል።